ማን ነው ግን እንደኔ የቤዛንና የማርኬን መገናኘት በጉጉት ሲጠብቅ የነበረው? ሰላም ሰላም፣ እንዴ ናችሁልኝ ውድና የተከበራችሁ የኔ ቤተሰቦች በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝዝ ተረፍረፍ ይበልልኝ እያልኩኝ እንግዲህ በድጋሚ መጥቻለሁ በሌላ ቪዲዮ። ማርኬንና ቤዝዬን መቼም ታቋችኋላችሁ፣ የኛ ውቦች፣ የኛ ውዶች እግዚአብሔርን በጣም በጣም ቤዝዬ ማርኬን አፍቋት ነበር እና፣ ምክንያቱም ሲሄድ ራሱ እንዲሄድ አልፈለገችም ነበር። በጣም እያለቀሰች ተደብቃ ራሱ ማለት ነው እያለቀሰች ነበር የሸኘችው ና ከዛ ተመልሶ ደግሞ በዛ ላይ ቤዛን ሳያት ነው ወደ ሀገር ቤት የሄደውና እና ወደ እናቱ ጋን የሄደው ቀጥታ። ያው በእርግጥ አንዳንድ ነገሮች አይመቻችሁም ና ያልተገናኙበት አጋጣሚ የራሳቸው ምክንያት ይኖራቸዋል። ግን ያው እስካሁን እንዳልተገናኙ ነው። ምክንያቱም ማርኬ ራሱ ቤዛን ሳላገኛት ነው ቀጥታ ወደ እናቴ ጋር የመጣሁት አስቸኳይ ችግር ተፈጥሮ ነው፣ አስቸኳይ ግዴታ እናቴ ጋር መድረስ ነበረብኝ ብሎ ተናግሯልና ዛሬ እንግዲህ ከቢዝይ ጋር ተገናኝተዋል። በሚያምር ስጦታ ይዝብላት መጥቷል። የሆነች ደስ የምትል ስጦታ እንግዲህ አሻንጉሊት። በነገራችን ላይ እንደዛ አይነት አሻንጉሊት እኔ በጣም ወዳለሁ፣ በጣም ማለት ደስ ይለኛልና ለቤዝዬ የሚችን የመሰለች አሻንጉሊት የምታምር፣ ልክ እንደሷ ቆንጆ አሻንጉሊት ይዞላት መጥቷል። እንግዲህ ማርክዬና ቤዝዬ ዛሬ ተገናኝተዋል ማለት ነው። ቪዲዮ ማታ ይለቀቃል። ሁላችሁም እንዳትቀሩ፣ ማርኬ ቤት ተጠርታችኋል። እንግዲህ በጉጉት እንጠብቃለን። እግዚአብሔርም በጣም ነው የምንወዳችሁ። ማርኬ እና ቤዛ በጣም እንወዳችኋለን። በርቱልኝ፣ እናከብራችኋለን። የእኛ ምርጣ ምርጦች፣ ደህና ቆዩልኝ ቤተሰቦቼ። ለዚህ ቻናል አዲስ የሆናችሁ፣ ላይክ፣ ሽር፣ ሰብስክራይብ አድርጉ። ሰብስክራይብ ማድረግ አትርሱ። ከገባችሁ አይቀር ሰብስክራይብ አድርጉ። ማርኬም እንግዲህ መኪና ገዝቷል እንዳያችሁት፣ እናቱን ሰርፕራይዝ አድርጓል። ያው መኪና ገዛሁ ምናምን ብሎ እና ያው በቀደም መኪና ይዞ አይተነዋል፣ ቪዲዮ ተለቋል እና በጣም ደስ ይላል። የሰው ደስታ የሚያስደስታችሁ፣ የሰው ሳቅ፣ የሰው ስኬት የሚያስደስታችሁ እንኳን ደስ አላችሁ። ምክንያቱም የሰው ልጅ ለፍቶ ደክሞ ሰርቶ የድካሙን ዋጋ የድካሙን ውጤት ሲያገኝ ደስ ይላል እና የእውነት በጣም ነው ደስ ያለኝ። ለአንተ ወንድሜ በጣም ነው ምወደህ፣ በጣም ነው ማከብረህ። እኔ ለማርኬ ያለኝ ነገር የእውነት በቃል የሚገለጽ አይደለም። በጣም ነው ምወደው በጣም እና በርቱልኝ። እወዳችኋለሁ።